ሰላም፣ ጤና ይስጥልኝ። ይህ ኤርሚያስ ሄልዝ ቲዩብ ነው። ይህ ቻናል ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ታዲያ እናንተ ደግሞ ይህ መረጃ ለብዙ ሰዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ መልካም ትብብራችሁን በአክብሮት ጠይቃለሁ። በአንድነት እና በአብሮነት ጤናማ ቤተሰብ ጤናማ ማህበረሰብ ጤናማ ህዝብና ሀገር መፍጠር እንችላለን። እንግዲህ ዛሬ በአዲስ ጠቃሚ መረጃ መጥቻለሁ። እንግዲህ በአብዛኛው የህዝባችን የጤና እክል የሆነውን ግን ደግሞ መከላከል መቆጣጠር የምንችለው የጤና እክል አይነት ነው። እሱ ምንድን ነው? የደም ግፊት ነው። እንግዲህ የደም ግፊት እንደምታውቁት አብዛኛው የህብረተሰብ ክፍል በዚህ በሽታ ጤናውን ያልታወከ የለም። በመሆኑም ይህን እንግዲህ እንደ ቀዳሚ ርዕስ ይዤ መጥቻለሁ፣ እንወያይበታለን ይህ በሽታ እንግዲህ መከላከል የምንችለው የራሳችን ችግር ወይም እንዝላልነት ካልሆነ በስተቀር ይህም በሽታ መከላከል እንችላለን። ስለዚህ እንግዲህ በዚህ ቪዲዮ የምናያቸው ጉዳዮች የደም ግፊት ማለት ምን ማለት ነው? መንስኤዎቹስ ምንድን ናቸው? ምልክቶቹ፣ የደም ግፊት አይነቶች፣ የደም ግፊት ለመሆኑ የምናረጋግጥበት ማረጋገጫው ምንድን ነው? ሌላኛው ደግሞ ሕክምና ውስጥ ምን ይመስላል? እስከ መቼ ነው ሕክምና ውስጥ የሚቀጥለው የሚለውንም እናያለን። ሌላኛው በጊዜውና በወቅቱ ካልታከመ የሚያመጣው የሚያስከትለው ጉዳት እስከ ምን ድረስ ነው? አስከፊነቱ ምን ያህል ነው የሚለው እናያለን። ዋናውና የመጨረሻው ደግሞ በደንብ ከልብ መያዝና መከታተል ያለብን መከላከያ መንገዶቹ ምን ምን ናቸው የሚሉትን በደንብ እናያለን። በተለይ ማተኮር ያለብን መከላከያ መንገዶቹ ላይ ምንም ይሁን ታሞ በጤና ተቋም ሂዶ ከመንገላታት፣ ወረፋ ከመጠበቅ፣ ብዙ ወጪ ከማውጣት፣ ህይወታችንን ከማጎሳቆል ቀድመን እንዲህ አይነት በሽታዎችን መከላከል ስለምንችል ለራሳችን ጥንቃቄ ማድረግ እና ተገቢውን ቅድመ መከላከል ማድረግ ግድ ይላል ማለት ነው። ስለዚህ መከላከያ መንገዶች ምን ምን ናቸው የሚለውን በደንብ እናያቸዋለን ማለት ነው። ታዲያ እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ እስከ ቪዲዮ መጨረሻ ድረስ እንድትከታተሉ በአክብሮት ጋብዣችኋለሁ። አሁን ወደ ዋናው ጉዳያችን ንግባ። የደም ግፊት ምን ማለት ነው ከሚለው ስንጀምር፣ እንግዲህ የደም ግፊት ማለት የደም ቧንቧዎች በተለያየ ምክንያት መጥበብና በጣም ሲከፋ ደግሞ መዘጋት የሚመጣ ከልክ በላይ የሆነ ግፊት ወይም ፕሬዥር የምንለው ማለት ነው። እንግዲህ በጣም ከፍ ሲል የደም ቧንቧዎች ሊዘጉም ይችላሉ። ከተዘጉ የደንቧንቧ እንትን ማለት ራፕቸር ማድረግ ይመጣል፣ ወይም መፈንዳት ይመጣል። በዚህን ጊዜ ደግሞ እስከ ሞት ድረስ ሊያስከትል ይችላል። አንድ የውሃ ቦይ ቢዘጋ በሌላ በኩል ፈርፍሮ ሊሄድ ይችላል። ላይክ እዛት የደንቧንቧዎች በጣም ከጠበቡ ወይም ከተዘጉ እንዲህ አይነት ችግር ይፈጠራልና እንግዲህ ግፊት የምንለው ደም በሰውነታችን ያለው ደሙ መብዛቱ ሳይሆን የደም ቧንቧው በተለያዩ ምክንያት መጥበብ ነው። ለምሳሌ ኮሌስትሮል የተባለ በደማችን ውስጥ ያለ እንግዲህ የደም ቧንቧ ግድግዳዎች ላይ እየሄደ ሲለጠፍ ደም ቧንቧዎችን እያጠበበ ይሄዳል፣ ብሎም በተለያየ እንትን ደግሞ መዘጋትን ይመጣልና እነዚህን ነው በተሳሳተ መንገድ ግን ደም በስቶ ነው የደም ብዛት የሚሉ አንዳንድ ሰዎች አሉና፣ እንደውም ሲመክሩ ይህን የደም ብዛት የሚቀንስ አልኮል ነው ብለው የሚመክሩ ሰዎች አሉና፣ ይሄ በጣም ስህተት ነው። ይሄ በጣም ስህተት ነው። ለጤናም ደም ግፊት ያለው ሰው አልኮል አይመከርም፣ እንደውም ሌላ ችግር ያመጣል። ብዙውን ጊዜ ደግሞ ዝም ብሎ ሙያው ከሌለው ሰው ምክር ከመውሰድ የተማረ በጤና ሙያ የሰለጠነ ሰውን ብታማክሩ ጥሩ ነው። እዚህ ላይ ብዙን ጊዜ የተለመደች ስለሆነች ነች አረቂ ጠጣበትና እንደኛ አካባቢ እንደዛ ነው የሚሉት። አረቂ የደምንትን ይቀንሳል ብሎ የሚያስቡት ሰዎች አሉ እንደዛ ሲሉ ብዙ ጊዜ ይሰማለሁ። እና ይህ በጣም ስህተት ነው። ስለጤና ጤና የጤና ሙያን የተማረን ሰው የጤና ባለሙያን ማማከር ትልቅ ነገር ነው። ስለዚህ እንግዲህ የደም ግፊት ማለት ይህን ነው የሚመስለው፣ የደም ቧንቧ መጥበብ ነው። በጠባብ የደም ቧንቧ ውስጥ ደም በሚያልፍበት ጊዜ የሚፈጠር ፕሬሸር ነው። እንግዲህ መንሲዎቹን ስናይ ደግሞ መንሲዎቹ ምን ምናቸው ስንል አንደኛ የክብደት መጨመር ነው። የክብደት መጨመር ከልክ ያለፈ የክብደት መጨመር አንዱ መንስኤ ነው ሁለተኛ የአካል ብቃት እንቅስቃሴ አለማድረግ የሰደንታሪ ላይፍ ስታይል የምንለው ለምሳሌ ወደ ቢሮ ስንሄድ በታክሲ ሄደን ቢሮ ላይ ሄደን ደግሞ ወንበር ላይ ቁጭ ብለን አንዳንድ የስራው ባህሪ ቢሮ ላይ ወንበር ቁጭ ብለን የምንሰራቸው ስራዎች አሉ ከወንበር እንደተቀመጠን ደግሞ ሰዓት ሲደርስ ወጥተን አሁንም በታክሲ ሄደን ምሳ በላን። ተኛን። ተነሳን፣ ደግሞ በታክሲ ሄነ የተለመደው የተለመደ ወንበር ላይ ተቀመጥነ፣ ሰዓት ደረሰ፣ ወተን መጣነ፣ ራት በላን፣ ተኛን። እንደዚህ አይነት ህይወት አንዱ ለደም ግፊት የሚያጋልጥ ህይወት ነው። ሶስተኛው ጭንቀት እንግዲህ ጭንቀት ሰው ልጅ በተለያየ መንገድ ሊጨናንቅ ይችላል። ኑሮ አልሞላለት ብሎ ሁኔታዎች አልስተካከለት ብሎ ስትረስ ውስጥ ጭንቀት ውስጥ ሊገባ ይችላል። ድሮ ድሮ ግን የሰው ልጅ በሮጠው ልክ ሳይሆን ባለው ልክ ነው የሚኖርና እንደዚህ አይነት ነገሮችም ስትረስ ውስጥ መግባት ጥሩ አይደለም። ጭንቀት አንዱ መንስኤ ሲሆኑ አራተኛው የምግብ ጨው ነው። ምግብ ጨው የምንለው እንግዲህ ጥረ ጨው የምንለውን ነው። እሱን አብዝቶ መጠቀም ከልክ ያለፈ ከመጠን ያለፈ ጨው መጠቀም የደም ግፊት መንስኤ ነው። ሌላ አምስተኛ ቅባትነት ያላቸው ምግቦች በተለይ ከእንስሳት ተዋጽኦ የሚዘጋጁ የምግብ ማጣፈጫዎች፣ እነዚህ ቅባቶች እነሱ በጣም ክብደትንም ይጨምራሉ። ሌላም ሌላም በሰውነታችን ውስጥ ያለውን የኮሌስትሮል መጠን ይጨምራሉ ወይም ስለሚያደርጉ ለሌላም ለሌላም በሽታ ስለሚያጋልጡ፣ እንግዲህ በተለይ የእንስሳት ተዋጽኦ የሆኑ ቅባቶች የደም ግፊት መንስኤ ናቸው። ስድስተኛ አልኮልን አብዝቶ መጠቀም፣ አልኮልን የዘወትር በቃ ማዘውተር ሁሌም አልኮልን እንደ አንድ የምግብ አይነት ጧትም ማታም እያሉ በከፍተኛ ሁኔታ አልኮል ማዘውተር የደም ግፊት መንስኤ ነው። ሌላኛውና ሰባተኛው እንግዲህ ሲጋራ ማጨስ ነው። ሲጋራ ማጨስ በጣም ብዙ በሽታዎችን ያመጣል። ከዛ ውስጥ ደግሞ የደም ግፊት አንዱ ነው። ሲጋራ ማጨስ ምንም አይነት ጥቅም የለውም፣ በሽታ ከመምጣት ውጭ። ስለዚህ መንስኤዎቹ እነዚህ ናቸው። ከዚህ ቀጥለን የምናየው ደግሞ የደም ግፊት ምልክቶቹ ምን ምን ናቸው የሚለውን ነው። እንግዲህ የደም ግፊት ብዙውን ጊዜ ምልክቶች አይከሰቱ። ይሄ ድምፅ አልባ ገዳይ ነው የሚባለው። ድምፅ አልባ ገዳይ ሳይለንት ኪለር የምንለው ማለት ነው ስለዚህ መፍትሄው ምንድን ነው? እነዚህ ምልክቶች የማይታዩ ከሆነ ብዙ ጊዜ ሳይለንት ኪለር ከሆነ እንዴት አድርገን ልንከላከለው እንችላለን የሚለውን ወደ በኋላ መከላከያ መንገዶች ላይ በደንብ እናየዋለን። እስከ መጨረሻው ተከታተሉኝ። እንደ አጠቃላይ ግን የደም ግፊትን ሊያመላክቱ የሚችሉ ላይከሰቱ ይችላሉ። ከተከሰቱ ግን እነዚህ ምልክቶች ደግሞ አመላካች ናቸው፣ ቼክ እንድናደርግ የሚያግዙ በተለይ ራስ ምታት ከኋላ ከማጅራት ከፍ ብሎ ውጥር አድርጎ የመያዝ ነገር፣ እሱ አንዱ አመላካች ነው። ሌላኛው ሁለተኛው የእይታ ችግር የብዥታ ነገር እንደዚህ ሲፈጠር አንዱ ማመላከቻ ነው። ሌላኛው ነስር ወይም ይሄ በአፍንጫችን በተከታታይ የደማ የሚያስቸግረን ከሆነ እነዚህ አይነት ነገሮች ካሉ ቸክ ማድረግ ወደ ጤና ተቋሚ ሄዶ ቸክ ማድረግ፣ ጤና ባለሙያን ማማከር ጥሩ ነው ማለት ነው። ሌላው ግን አይነቶችን የደም ግፊት አይነቶችን ስናይ ያው እነዚህ እንግዲህ የደም ግፊት አይነቶች ይሄ ጥልቅ የሆነውን እንትን ለጤና ባለሙያ እንጂ ብዙም ሌላው ህዝብ የሚጠቅመው በዋነኝነት ምን ማለት ነው፣ የደም ግፊት ምን ማለት ነው መከላከያ መንገዶች ህክምና ውስጥ ምን ይመስላል የሚለውን ነው። ግን እንደ አጠቃላይ ብዬ ሀይላይቱን በጠቅላላ እውቀት እንድታቁት እንግዲህ ከሚከሰቱበት አንጻር ስናየው የመጀመሪያ ደረጃ ደም ግፊት የምንለው አለ። እሱ ምንድን ነው? ደም ግፊትን ሊያመጡ የሚችሉ በሽታዎችን ከዚህ በፊት ታሞ ሳያቅ ዝም ብሎ ድንገት የተከሰተ ከሆነ የመጀመሪያ ደረጃ የምንለው ነው። ብዙውን ጊዜ የሚከሰተው ይሄ ነው ብድግ ብሎ ከምንም ተነስቶ መከሰት ማለት ነው ያ ደግሞ ቅድም ባልኳቸው መንስኤዎች ማለት ነው ቅድም ባልኳቸው በዘረዘርኳቸው መንስኤዎች ከመጣ የመጀመሪያ ደረጃ ነው ሁለተኛ ደረጃ ደም ግፊት የምንለው ደግሞ ደም ግፊትን ሊያመጡ የሚችሉ ሌሎች በሽታዎችን ከዚህ በፊት ታሞ የሚያውቅ ከሆነና በእነዛ ሰበብ የመጣ ከሆነ ሁለተኛ ደረጃ አደም ግፊት ብለን እንጠራዋለን። እሱ ለምሳሌ የስኳር በሽታ ታካሚ ከሆነ የኩላሊት በሽታ ካለበት ዲያሊሲስ ምናምን እያደረገ ከሆነ የልብ ህመም ካለበት እነዚህ እነዚህ ሁለተኛ ደረጃ ደም ግፊት የሚባለውን ያመጣሉ። ያው አንዱ በሽታ ለአንዱ ተመጋጋቢ ነው። አንዱ አንዱን እያመጣ ያው ነገሩን እያባባሰው ይሄዳልና ከመታመም ያው አስቀድሞ መጠንቀቅ ትልቅ ነገር ነውና አንድ ወድቅን ከሰጠ ነው። እንዲህ አይነት ነገሮች ሲፈጠሩ ሁለተኛ ደረጃ የምንለው ነው ማለት ነው። ሌላው ግን በሌላ የምንከፍለው ደግሞ የደም ግፊት መለኪያ መሳሪያ አለ። በዛ መሳሪያ ለክተን የምናገኘው ቁጥር አለ። በቁጥር ደረጃ ማለት ነው። በቁጥር ደረጃ ለምሳሌ ቁጥሩ እንዴት ነው የሚቀመጥ መሰላችሁ? ሀ እዝባር ለ ተብሎ ነው የሚቀመጠው። ሀ እዝባር ለ በሚል አይነት ሀ የምንለው ላይኛው ለአል የምንለው ማለት ነው እሱ ሲስቶሊክ ብለድ ፕሬሸር የምንለው ማለት ነው። የታችኛው ታህት የምንለው ደግሞ ለዲያስቶሊክ ብለድ ፕሬሸር የምንለው ነው። የተለያየ እንትን አላቸው እንግዲህ ቁጥራቸው የተለያየ እንትን ነው ያላቸው ኖርማል ሬንጅ ነው ያላቸው። እነሱን መሰረት በማድረግ የምንከፍለዋለን። እንግዲህ ኖርማል የምንለው ኖርማል የደም ግፊት የምንለው የላይኛው ለዓል የምንለው ከያዙልኝ እዚህ ላይ የላይኛው ለዓል የምንለው ወይም ሲስቶሊክ ብለድ ፕሬዥር የምንለው የላይኛው ከዘጠና እስከ መቶ ሀያ ነው። ከዘጠና እስከ መቶ ሀያ በጣም ኦፕቲመም የሚባል ጥሩ ሁኔታ ላይ ነው የሚባል ከዘጠና እስከ መቶ ሀያ ሲሆን ነው። ሌላኛው የታሽኛው ደግሞ ታሀት የምንለው ወይንም ዲያስቶሊክ ብለድ ፕሬዥሩ ከስልሳ እስከ ሰማኒያ ከሆነ ጥሩ ሁኔታ ነው እንላለን። ከዛ ውጭ የላይኛው ከ መቶ ሀያ እስከ መቶ ሰላሳ ዘጠኝ የታሽኛው ደግሞ ከሰማኒያ እስከ ሰማኒያ ዘጠኝ ያለው ደግሞ መለኪያው ሚሊሜትር ኦፍ ሜርኩሪ ነው። ይህን ካገኘን ደግሞ ሀይ ኖርማል ነው። ወደ ደም ግፊት እየተጠጋ ነው ማለት ነው። ሀይ ኖርማል ነው። ይሄ የማንቂያ ደወል ነው። የማንቂያ ደወል ነው። ይሄ ከመቶ ሀያ በሰማንያ በላይ ከሆነ ከመቶ ሀያ ሰማንያ ከመቶ ሀያ በሰማንያ ሚሊ ሜትር ኦፍ ሜርኩሪ በላይ ከሆነ የማንቂያ ደወል ነው። እስከ ስንት ማለት ነው? እስከ የላኛው እስከ 129 ማን ነው እስከ 139 የታችኛው ደግሞ እስከ 89። ይሄ ያው የማንቂያ ደወል ነው ሃይ ኖርማል ምንለው ነው። ከዛ ውጭ ግን ስንከፍለው ከመቶ አርባ በላይ ከሆነና ያን የታችኛው ደግሞ ከዘጠና በላይ ከሆነ ምን ከፍላቸው ስቴጆች አሉ፣ ስቴጅ ዋን፣ ስቴጅ ቱ፣ ስቴጅ ስሪ ድረስ ማለት ነው። ስቴጅ ዋን የምንለው ምንለው የላይኛው ሲስቶሊክ ብለድ ፕሬሽር የምንለው? ከ140 እስከ 159 ሚሊሜትር ኦፍ ሜርኩሪ ወይም ደግሞ የታችኛው ዲያስቶሊክ ብለድ ፕሬዥር የምንለው ታሃቱ ማለት ነው ከ90 እስከ 99 ሚሊሜትር ኦፍ ሜርኩሪ ከሆነ፣ ስቴጅ ቱ የምንለው ሁለተኛ ላይ ያለው የላይኛው ለአሉ ወይም ሲስቶሊክ ብለድ ፕሬዥሩ ከመቶ ስልሳ እስከ መቶ ሰባ ዘጠኝ ሚሊሜትር ኦፍ ሜርኩሪ ከሆነ ወይም ደግሞ የታችኛው ታሀት የምንለው ዲያስቶሊክ ብለድ ፕሬሸሩ ከመቶ እስከ መቶ ዘጠኝ ሚሊሜትር ኦፍ ሜርኩሪ ከሆነ ሌላኛው ሶስተኛው ስቴጅ ስሪ የምንለው የላይኛው ለአሉ ሲስቶሊክ ብለድ ፕሬሸሩ ማለት ነው ከ180 እና ከዛ በላይ ሚሊ ሜትር ኦፍ ሜርኩሪ ከሆነ ወይም የታችኛው ደግሞ ዲያስቶሊክ ብለድ ፕሬዠሩ ወይም ታሀት የምንለው መቶ አስርና ከዛ በላይ ሚሊ ሜትር ኦፍ ሜርኩሪ ከሆነ ስቴጅ ስሪ ነው ማለት ነው ይሄ በጣም ላይፍ ትሬትኒንግ በጣም አደጋ ነው ለህይወት እዚህ ደረጃ ከደረሰ ማለት ነው። እና በጣም ጥንቃቄ የሚያስፈልገው ግፊት፣ እንደ ተራ ነገር ልናየው የማይገባ ጥንቃቄ የሚያስፈልገው ብዙ እሱን ተከትለው የሚመጡ ብዙ ነገሮች፣ ብዙ በሽታዎችን አስከትሎ ስለሚመጣ ጥንቃቄ የሚያስፈልገው በሽታ ነው እና እነዚህ እንትኖቹ ያው ህክምናቸውም ስለሚላይ በተለይ እነዚህ አሁን የከፋፈል ናቸው ህክምናቸውም በዛ ልክ እንትን ይላልና፣ ደረጃ በደረጃ ነው የሚታከመው። እና ይሄ ሞሮፍ የጤና ባለሙያዎች ስራ ነው። እናንተ ያው እንደ አጠቃላይ እንድታቁት ነው። ሌላ የምናረጋግጥበት በምንድን ነው? የደም ግፊት ነው ተብሎ ለማረጋገጥ ምን ምን ያስፈልጋሉ ስንል ከላይ የተጠቀሱ ምልክቶች አሉ። አመላካች የምንላቸው ምልክቶቹ አሉ። ራስ ምታት፣ ከኋላ በኩል የራስ ምታት፣ የእይታ ችግር ይሄ ብዥታ ነገር ሲደመር ነስር የምንለው ነገር፣ እነዚህ ነገሮች ሲደመር የደም ግፊት መለኪያ መሳሪያ አለ በተደጋጋሚ እንግዲህ ቢያንስ በተለያየ ቀን ሶስት ጊዜ ለክተን መቶ አንድ መቶ አርባ ሚሊ ሜትር ኦፍ ሜርኩሪ በ ሰማንያ ዘጠኝ ሚሊ ሜትር ኦፍ ሜርኩሪ እና ከዛ በላይ ከመጣ መቶ አርባ እንዳጠቃላይ መቶ አርባ በ89 ሚሊሜትር ሜርኩሪ በላይ ከሆነ ይህን ጨምሮ ማለት ነው። 140 በ89ን ጨምሮ ከዛ በላይ ከሆነ ቅድም የከፋፈልናቸው አሉ፣ በዛ መሰረት እንዳጠቃላይ ግፊት የደም ግፊት ተብሎ ይረጋገጣል። በዋነኝነት እንግዲህ የደም ግፊት መለኪያ መሳሪያው በጣም ቀላል ለመጠቀም ምቹ፣ ይህን ያህል ብዙ መማር ብዙ መመራመር የማይጠይቅ በየቤታችን ሁሉ መሳሪያውን ገዝተን ቼክ ማድረግ የምንችለው ለመጠቀም ምቹ የሆነ መሳሪያ ነው። መጽሐፍና ማንበብ በቂ ነው። እነዚህን ነገሮች ኖርማሉ የላይኛው ከስንት እስከ ስንት ነው፣ የታችኛው ከስንት እስከ ስንት ነው፣ እንደዚህ ሲሆን የሚለውን የጤና ባለሙያን አማክሮ በቤታችን በየወሩ ቸክ ማድረግ እንችላለን። ቤታችን ላይ ቁጭ አድርገን ቢያንስ በወር አንዴ ጤና ተቋም ምንም መሄድ ሳይጠበቅብን ከተባለው ከኖርማሉ ውጭ ሲሆን ወደ ጤና ጣቢያ ወደ ጤና ተቋማት ወደ ሆስፒታሎች ሂደን ድጋሜ ቸክ ማድረግ እንችላለን። ለማንኛውም ይህ መሳሪያ እጅግ ወሳኝ፣ ግን ላጠቃቀም ደግሞ ምቹና ቀላል መሳሪያ ስለሆነ እንደኔ በተለይ እድሜያችሁ የገፋ የሄደ ሰዎች ብትጠቀሙበት ጥሩ ነው። ሌላ ህክምናው ምን ይመስላል ብለን ስናይ ህክምናው እንግዲህ በእድሜ ልክ ነው። ህክምናው አንዴ ከተጀመረ መድኃኒቱ አይቋረጥም። በእድሜያችን ልክ የምንወስድ ይሆናል። ክትትል እያደረግነ በወርም በሁለት ወርም በሶስት ወርም ክትትል እያደረግነ መድኃኒቱ የማይቋረጥ ነው። እንግዲህ መድኃኒቱ ከተጀመረ በኋላ ያለ ምንም መንጠባጠብ መደበኛ የሆነ ክትትል ያስፈልገዋል። የአንድ ቀን የሁለት ቀን መድኃኒት ማቋረጥ በህይወታችን ትልቅ ዋጋ ሊያስከፍለን ይችላል። ስለዚህ ጥብቅ የሆነ ክትትል በማድረግ ይህ የጤና ባለሙያ ምክርና ድጋፍ የሚያስፈልገው ትልቅ ጉዳይ ነው። ከጤና ባለሙያ የሚሰጡ ምክሮችን ተግባራዊ ማድረግ የግድ ይለናል። የምንከለከላቸው የምግብ አይነቶች ይኖራሉ። የማናደርጋቸው የምንወስዳቸው ጥንቃቄዎች አሉ። እነዛን እነዛን ጤና ባለሙያ የሚለንን በትክክል ተግባራዊ ማድረግ አለብን። አንዴ ደም ግፊት ከተከሰተ በኋላ ሕክምና ከጀመርን በኋላ በደንብ መደበኛ የሆነ ክትትል እያደረግን ከጤና ባለሙያዎች የሚሰጡ ምክሮችን ድጋፎችን በደንብ ተግባራዊ ማድረግ አለብን። ነው ሕክምናው ይህን የሚመስለው። በሽታው በወቅቱና በትክክል በተገቢው ሁኔታ ካልታከመ የሚያስከትለው ጉዳት ወይም አስከፊነቱ እስከምን ድረስ ነው የሚለውን ስናይ ደግሞ ብዙ ችግር ነው የሚያመጣው። አንደኛ የልብ በሽታ ብዙ አይነት የልብ በሽታዎችን ያመጣል። ከልብ በሽታ እንግዲህ የልብ በሽታ በጣም ብዙ አይነት ነው፣ በጣም ብዙ አይነት የልብ ችግሮችን የልብ በሽታ ችግሮችን ያመጣል። የማየት ችግርን ከነርብ ጋር ተያይዞ እንደ አጠቃላይ አይን ላይ ትልቅ ችግር እይታችን፣ ብርሃናችን እስከ ማጣት ድረስ ሊያደርስ ይችላል። ሌላ በጣም ብዙ ጊዜ የሚከሰተው ግፊት ያላቸው ሰዎች ስትሮክ የነርቭ ምች የሚባለው ስትሮክ ስትሮክ ይከሰታል። ስትሮክ ደግሞ የሚያመጣውን ነገር ታውቃላችሁ። ፓራራይዝ ሊያደርጉሉ ይችላል። እንግዲህ ሰው በህይወት ሆኖ ሽባ መሆን በጣም እጅግ በጣም አስቸጋሪ እንትን ነው። ይህንም ሊያመጣ ይችላል። ሌላ የኩላሊት በሽታ ዲያሊሲስ ድረስ የሚያደርስ ከንቅለ ተከላ ድረስ የሚያደርስ የኩላሊት በሽታ ነው ያመጣል። እኒና ሌሎችም አሉ። በጣም ብዙ እንትን ነው የሚያመጣው በወቅቱ ካልታከመ አስከፊነቱ በጣም ብዙ ነው እና ከብዙ በጥቂቱ ግን እነዚህን ይመስላሉ። ሌላና ዋናው ጉዳያችን ግን መከላከያ መንገዶቹ ናቸው። መከላከያ መንገዶቹ ምን ምን ናቸው ስንል፣ አንደኛ ክብደትን መቀነስ ነው። ክብደትን እንዴት እንቀንሳለን? እንግዲህ በተለያየ መንገድ ስፖርት በመስራት፣ የምግብ አመጋገባችን ጤነኛ በማድረግ ሌሎችንም በማድረግ ክብደታችን መቀነስ ነው አንደኛው። ሁለተኛ ጤነኛ አመጋገብ። ጤነኛ አመጋገብ ስንል ምን ማለት ነው? እንግዲህ ለጤናችን ጠቃሚ የሆኑ በተለይ ፍራፍሬ፣ ቅጠላቅጠል፣ ጥራጥሬዎችን አዘውትሮ መመገብ፣ እነዚህ ቅባትነት ያላቸውን ነገሮች በተለይ ቅድም እንዳልኩት ከእንስሳት ተዋጽኦ የምናገኛቸውን ቅባቶች መቀነስ መቻል አለብን። ሌላኛው መደበኛ የሆነ የአካል እንቅስቃሴ መደበኛ የሆነ የአካል እንቅስቃሴ። ስፖርት በባለፈው ምያቸዋለው የስኳር በሽታ መከላከያ መንገዶች ላይ ስፖርት ምንም ተጠንቶ ያላለቀ ገና ተጠንቶ ያላለቀ በጣም የትዬ ልልይ የሆነ ጥቅሞች አለው። ጤና ላይ በጣም ብዙ ጥቅሞችን ነው የሚሰጠው። አእምሯችን ይታደሳል፣ ጤናችን እንጠብቃለን። ለምሳሌ ስልሳ ዓመት ሰባ ዓመት ሆነው እኮ እንደ ሰላሳ ዓመት ወጣት የሚሰማቸው ሰዎች አሉ። ስፖርተኞች አይታችኋቸው ከሆነ ወንድ ከሆነ ቲሸርት ለብሶ ጅንስ ለብሶ በቃ የወጣትነት እንደዚህ ምናምን ይሄ ሱፍ ምናምን ሳይለብስ በቃ ልክ እንደ ወጣት አክት የሚያደርግ በሽታን ይከላከላል። አእምሮውም ፍሪ ነው ሴትም ከሆነች እንደዚህ ቀሚስ ምናምን ምናምን ሳይሆን ልክ እንደ ወጣቶች በ የወጣት ስታይል ምናምን፣ እነዚህ ሰዎች ስፖርተኞች ናቸው። አእምሯቸው ፍሪ ነው። ጤነኛ ናቸው፣ ደስተኛ ናቸው። እና ይሄ ሁሉ ጥቅም ያስገኛል ስፖርት። ስለዚህ ስፖርት እንደ ቀላል የምናየው ጉዳይ አይደለም። ትልቅ ቦታ ልትሰጡት ይገባል። ሌላኛው አራተኛው የምግብ ጨውን መቀነስ ነው። የምግብ ጨው ቀንሰን መጠቀም መቻል አለብን። ከጥቅሙ ጉዳቱ ነው የሚያመዝነው። የምግብ ጨው ወይም ጥረ ጨው የምንለው ማለት ነው። የአልኮል መጠጥን መቀነስ፣ አምስተኛው የአልኮል መጠጥን መቀነስ። ስድስት ሲጋራ አለማጨስ፣ ሙሉ በሙሉ ሲጋራ በዞሮ መዞር የለብን። ሌላኛው ሰባተኛው የደም ግፊትን በየጊዜው መለካት። በቃ ዋናው ቅድም፣ አሁን ድምፅ አልባ ገዳይ ነው እያቸዋለሁ፣ ድምፅ አልባ ገዳይ ነው። ስለዚህ በምን እናውቃለን? በየጊዜው ቼክ ማድረግ ነው። በየጊዜው መለካት የደም ግፊት በየጊዜው እየተለካን ራሳችን ቼክ ማድረግ በጣም ዋና ነው። በጊዜው መድኃኒትም የሚጀመር ከሆነ በስፖርት የሚመለስ ከሆነ ምግብ በማስተካከል የሚመለስ ከሆነ በጊዜው ለማወቅ በየጊዜው የደም ግፊታችን ቼክ ማድረግ መለካት መቻል አለብን እና እንግዲህ መከላከያ መንገዶቹ ይህን ይመስላሉ። ቪዲዮውን ያው እንዳስረዘምኩት ይገባኛል። እንግዲህ በቀጣይ እንዲሰራ የምትፈልጉት ጉዳይ ካለ ኮሜንት አድርጉልኝ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ሰላም ሁኑልኝ። ሰላማችሁ ይብዛ። በድጋሜ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት ማድረግ እንዳትረሱ። አመሰግናለሁ። ሰላም ሁኑልኝ።